ላንተ የሚሆን እንደዚህች አይነት መስፎ ሴት አትገባህም። ምንም የምታወጪው እውነትም ምንም የምትናገሪው ነገርም እንደሌለ አሁን ተረድቻለሁ። ስለዚህ ምንም የምታወሪው እውነት የለም። ከዚህ በኋላ ከሚፈጠረው ነገር ግን ይኸውልሽ፣ ያ ብሰራ በቃ ከዚህ በላይ በቃ ህይወታችን እግዚአብሔርን ይምሪ ነው። እንደ አንተ ቢሆን ለሰው ክብር የሌላትን ሴት ስራ ፈትቼ ቆሜ ለማይሆን ነገር፣ ምክንያቱም አንቺ ተረጋግተሽ እሱንም ቢሆን ሀሳቡን እየሰርግ ሹ እኔም በስነ ስርዓት እያዳመጠኝ አይደለ። እኛ እኮ ምንም የምና በማናውቀው ነገር ላይ ህይወታችን ገብተሽ እየበጠበትሽ ነው። ትልቅ ትልቅ ሰው ነሽ አይደል? እንደ ትልቅ ሰው አስቢ በቃ። ሴት ልጅ አይደለሽ አንቺ ሜር ትችላለች። ለምን እሱ እንዲያዋራኝ አታየው? ከዚህ በኋላ ካሜራ ሚዘሽ እንዳጠብቅ እንዳጠብቂን፣ ወደ እኔም ወደ እሱም ስልክ እንዳትደውይ የምሬ ነው። በጣም ነው ማስቀየም። እንዴት ናችሁ እንግዲህ? ያው ዛሬ ብቻ መጥቻለሁ ማለት ነው ሰሞኑ የተፈጠረ ያለውን ነገር እንዳለ ሁሉን ነገር ያው አይታችሁታል። እኔ ጋ ብዙ ነቀፋ፣ ስድብ፣ ብዙ አይነት ነገር ሲደርስብኝ ነበረ። ማንም ከጎን ያልነበረም ኢቨን፣ እኔ አላቅም ብቻ በጣም ከባድ ሁኔታ ነው እያሳለፍኩ ያለሁት። ያው እንግዲህ የደረሰበት ሊያውቀው ይችላል ግን እናንተ አብሶ ምንም የተረዳችሁኝ አይደለም፣ ሁላችሁም ማለት ይቻላል በቃ እኔ ላይ ነው ስድ ረብስ ማምቻ ስድብ። በጣም እኔ አላቅም፣ እንደዚህ ሁላ ተሳድቤ ማቅ አይመስለኝም። ግን ይህንን እምራችሁ እና ደግሞ እዚህ ፊት ለፊት መምጣት የቻልኩበትም እንትን እውነት ስላለኝ ነው። ያለ እውነት እዚህ አልመጣሁኝም። ይህንን ነገር ለማድረግ አንድ ብዬ ስነሳ እውነትን ይዤ ነው። የሰውን ህይወት የመበጥበጥ አላማ ኑሮኝ አያውቅም። ምክንያቱም እኔ ሴት ልጅ ነኝ። ወደፊት የሚጠብቀኝ ብዙ ህይወት ሊኖር ይችላል። ብቻ ብዙ ነገር አለ። ስለዚህ ያለምንም ምክንያት ተነስቼ ሁለት ሊጋቡ የደረሱ ጥንዶች ላይ እንደዚ አይነት ነገር የመፍጠር እንትን የለኝም። እኔንም ብትረዱኝና አመዛዝናችሁ ነገሩን ለማየት ብትችሉ ደስ ይለኛል። ግን ካልቻላችሁ ችግር የለው፣ እውነቱ ሲወጣ ማየታችሁ ስለማይቀር ችግር የለው እና እንግዲህ ዛሬ አላቅም። ብቻ የተፈጠረ ያለው ነገር ደስ አይልም። እውነቱም ስታውቁ እናንተ ራሱ እንግዲህ ፍርዱን ለእናንተ ትቻለው። ብቻ እና ያው አንድ ሁለት ስንባባል ማንም እኔ ሳያምነኝ እዚህ ደርሰናል ማለት ነው። ካሌብም እኔን መቀበል አልፈለገም ሌላ ህይወት ጀምሮ ነው ያገኘሁትኝ። ታሼ ጋ ደግሞ የነበረን ነገር አይታችሁታል። ከመጀመሪያው ጀምሮ ቪዲዮ ማየት ትችላላችሁ። ምንም አይነት የተለየ ግንኙነት አልነበረንም ስ ጓደኛው የቅርብ ጓደኛው አይነት ነገር ግንኙነታቸው የነበረው የእሱን ስሜት እንዲህ ብሎ አስረድቶኝ አያውቅም። ይሄ ነው ብሎ አንድ ቀን ነግሮኝ አያውቅም። በቃ ምናሳልፈው አንድ ላይ አብረ አመት በኋላ አሳልፈናል። አንድ ላይ ብዙ ነገሮችን አድርገናል። ግን ደግሞ እንዲ ነው ብሎ የውስጡን ነግሮኝ ስለማያውቅ ልረዳው የቻልኩት ምንም ነገር የለም። ስለዚህ እኔ አላውቅም። እኔ ላይ መፍረድ ከመቻላችሁ በፊት መጀመሪያ ልክ ነው ወይ ይሄ ሐሳብ እነሱ የሚያደርጉት ልክ ነው ወይ የምር እውነቷን ነው ወይ ምናምን ብላችሁ ብቻ አመዛዝናችሁን ትምትሉ ደስ ይለኝ ነበር። ግን ካልሆነም ችግር የለው እና እኔ እንጃ አሽ ይሄን ቪዲዮ የምታየው ከሆነ በጣም ይቅርታ ይቅርታ። ላታረግልኝ ትችላለህ፣ ግን ከኔ ይቅር በጣም ይቅርታ ካሌብ። ግን ያለውን ነገር አይተህ እሷን ባትተዋትም ብትተዋትም ለእኔ ግድ አይሰጠኝ። እውነቱን ተረድተህ እንደምትመጣ ግን እርግጠኛ ነኝ። ብቻ እኔ አላቅም። እናንተም ደግሞ ስሪቡን ትታችሁ እኔ ለመረዳት ብትሞክሩ በጣም ደስ ይለኛል። በጣም ማለት ነው። ማለት እኔ ነኝ እያሳለፍኩት ያለውን ነገር እማውቀው ኤደን ቤተሰብ ሁላ እያየ እንዴት ነው ይሄ ነገር? ማለት አላቅም። ብቻ ማንም ከጎነ የለም። በጣም ክፉ ሰዓት ላይ በጣም መጥፎ ሰዓት ላይ ነኝ። በጣም ማለት ነው። ከጎናችሁ አንድ ሰው ከሌለ፣ አጠገባችሁ አንድ ሰው ከሌለ ማለት ነው፣ እንኳን እንደዚህ አይነት ትልቅ ነገር ይቅርና የሰውን ሕይወት የሚያበላሽ ነገር፣ የራስን ሕይወት አደጋ ላይ የሚጥል ነገር ይቅርና ማለት ነው። አላቅም ትንሽ ነገር መሆኑ ከአጠገባችሁ ሰው ከሌለ በጣም ከባድ ነው። የልቤ የምላቸው ጓደኞች የራሱ ቀስ በቀስ እየራቆኝ ነው። ብቻ ከሁሉን የበለጠ ደግሞ አሸን አስከፍቸዋለሁ። ብቻ አላቅም ሁኔታዎች በጣም እየከበዱ ነው። እንግዲህ እናንተ ደግሞ ከአጠገቤ ብትሆኑ ሁሉንም ነገር አመዛዝናችሁ ለማየት ብትሞክሩ ደስ ይለኛል። ማለት አትፍረድ፣ ይፈረድብሃል፣ አይደል አባባሉ። ከመፍረዳችሁ በፊት ምንድን ነው እዚያ መጣት ምንድን ነው እንደዚህ ልታደረግ ያነሳሳት አንድ ሰው የሰው ህይወት ውስጥ ከመግባቱ በፊት ብዙ ነገሮችን ሊያስብ ይችላል። በቀል ሊሆን ይችላል። ከዛ ነገር የሚያገኘው ጥቅም ሊኖር ይችላል። እኔ ደግሞ እዚ ጋር በቀልም ምንም ኑሮብኝ አይደለም። በቃ የመጀመሪያ ፍቅር የነበረውን ነገር ህይወት የነበረውን ነገር ስናስብ የነበረውን ነገር ከካሌብ ጋር እንዲመለስ ነው የጠየኩት። ግን ነገሮች እኔ ባልጠበቅኳቸው መንገድ ሄዱና ከሱ ጋር የምትሆነው ኤደን ከኔ ጋር በጣም ግጭት ውስጥ ገባን። አሼም ደግሞ እኔን ከመረዳት ይልቅ ብቻ ከነሱ ጋር ሆኖ በቃ አይታችሁ ታል ሁሉ ነገር ከእናንተ የተደበቀ የለም። እኔም እናንተ እንድታውቁና ፍርዱ እንድትሰጡ ነው የምፈልገው። ብቻ ዛሬ የመጣሁት ደግሞ በቃ አንድ እውነት አለኝ። እሱን እውነት አውጥቼ ኤደንም ካሌብም ያለውን ውስጣቸው ያለውን ሀሳብ አስበው ውሳኔ ወስነው ከዚህ በኋላ ህይወታችን እንዲቀጥል ነው የምፈልገው ማለት ነው። እንግዲህ እነሱን ጠርቻቸዋለሁ ይመጣሉ። እንዴት ሳድጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽል ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክ እንደምወድ ኩበት እድሜ በስከውን ዘመኔ እንዳንተ ምወደው ሰው የለኝም። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም። ሁሌም ያንተው ነው።

መሰለኝ። እንዴት ነሽ? ሰላም ነው አለሁ። እንዴት ነህ? ይኸውልሽ ኤደን፣ ብቻ የሰውን ስም እንደዚህ ስጠራ ራሱ እንትን እያለኝ ጠርቼ አላውቅም። እሺ ተረጋጊ። እኔ ዛሬ በመረጋጋት ሁሉንም ያለውን ነገር ተነጋግረን ስለ አንቺ ውሳኔ ከድሮም ጀምሮ ነገሮች ያለውን ደግሞ ይመለከተኝ ግን ከሱ ጋር ያለኝን ነገር እንድትሰሚ ነው የሱ ውሳኔ ማለት ነው፣ የሱ ውሳኔ ማለት ስለዚህ፣ ሁለታችንን እንዳንድ ሰው ሲጀመር ለምንድን ነው ይዛት መጣው የመጣው እንደምትፈልግ ነው የተረጋጋሽ እንደ ትልቅ ሰው መናገር የምትችል ስለመሰለኝ ነው። ግን እኔ አሁን የመጣላትም ሆነ እንት ላይ ማለት ዜሞንትን የለብኝም። አንቺ ከመጣሽ በኋላ ራሴ ነው ዝቅ ያረኩት ከአንቺ ጋር ስጃጃል እና እንደ ህጻ ልጅ ሲያደርገኝ፣ ትልቅ ልጅ ነኝ፣ የተከበርኩ ሰው ነኝ። ገባሳ መጠሽ ክብርሽን የሚያዋርድሽ የሰው ክብር የሚያዋርድ ይችላለች አንቺ ነሽ። እንደዛ ከመሰለሽ የምትፈልጊውን ነገር ተናገሪ። ምክንያቱም ለመጨረሻ ጊዜ የምፈልጋችሁ በጣም አስቸኳይ ነው። በጣም ስላልሽ ነው የመጣ ነው ዛሬ አዎ ማለት ጉዳዩ በጣም አሳሳቢ ሁኔታ ላይ እየደረሰ ነው። ማለት አሁን እኛ አሁን እንደ ትልቅ ሰው አውርተን ነገሮችን ፈታ ለመሄድ ብቻ እኔም እንደ ትልቅ ሰው እናውራ ብዬ ነው። ከዚህ በፊት የተፈጠሩት ነገሮች ማለት እኔ በቀላሉ ለመፍታት እችላለሁ ብዬ አስቤ ነበረ፣ ስጠራችሁም ሳናግራችሁም እሷንም ለብቻዋ ሳገኛት የነበረው ግን እንዳሰብኩት አልሆነ። በቃ ነገሮች በጣም ስር እየሰደዱ ወደ መጥፎ ነገር እየተቀየሩ ነው ያሉት። ወደ ደሞ ፎን አገር ኮንዲ ከየ እኔ ሆነ ከመውራት ይልቅ ማለት ነው ያለውን ነገር አልፈህ እሷ ማስረዳት አለብህ። ምንድን ነው አልካድኩም፣ ይሄ የሚታወቅ ነገር ነው። ነገር ግን የተደበቀ ነገር ያለ ነገር በየቀኑ እኛን ለተጠሪ ነው ምንም ማገናኘትም እኛ አግኝቼ ግን ካገኘው ካናገርኩ ምናምን በኋላ በቃ የሆነ አስበህበት ነገሮች ይቀየራሉ፣ ምናምን አስቤ ብዬ አስቤ ነበር። ግን አንተ እኔ አላውቅም። ብቻ እሺ ዛሬ እንደዚህ ልል ያለፈውን ላወራ ምናምን አይደለም የጠረኋችሁ ያለውን ነገር ያው እንድታውቁ እፈልጋለሁ። አንቺም ደግሞ ግልፍ ግልፍ የምትይው ነገር ተይና ያለውን ነገር በሰላም ነው። ችግር አለባት። አይ በቃ ይኸውልሽ፣ ያው ሥራ ይኸውላችሁ። እኔም ሰው ነኝ፣ ይከፋኛል። እኔ ነኝ ያሳለፉትን እኔ አሁን እንደ ሰው እንደ ሴት ልረዳሽ አልሞከርኩም? አንቺን ትረጂ ሞክረሽ፣ ግን ድርጊትሽ ግን ሌላ ነው። በረዳት እና ምን እንዳደርግ ነበር? እዚህ ጋር እኔም ጋር ምንም ጥፋት የለም። ግልጽ ነገሮች እኮ ነው። ካሌብም ቢሆን ያሳልፋችሁትን ነገር ሁሉ አምኗል። የካዶውም የዋሾውም ነገር የለም እዚህ ጋር ማንም አንቺን እየጎዳሽ ያለ ሰው የለም። ራሽ ነሽ ችግር እየፈጠርሽ እኔ ግን ከዚህ በኋላ ተፈጥረው ለምታገኛቸው ነገሮች ማለት ነው አሁን ትናገሪያቸው ነገሮች በኋላ እንዳይጻጽጡሽ፣ እንዳታፍሪባቸው እኔ የሰውን ህይወት ላለመበጥበጥ እና ያለውን ነገር በሰላም ለመፍታት ነው እየሞከርኩ ያለሁት ከዚህ በላይ ከዛ አንቺ ምንም እያደረግሽ፣ እናንተም የእኔ ህይወት ላይ እየቀለዳችሁ ማንም ሰው ሊረዳኝ አልቻለም። እሺ ምን እንረዳሽ? ካሜራ ያዘሽ እንድትጠብቂኝ አልፈልግም። እስኪ ጀምር። ቆይ ምን እንረዳሽ? ምን እንረዳሽ? ምንድን ነው እንድንረዳሽ የምትፈልጊው? ይኸውልህ ካሌብ ተረጋጋ። ዛሬ ነው በቃ፣ ተረጋግቼ ነው ሁሉን ነገር ማውራት የምፈልገው። እሺ ምን እንረዳሽ? ምን እንረዳሽ? በጣም እኔ እንትን እያልኩ እየተሳቀኩ ነው ሁላ ከዚህ በኋላ እኔ አላቅም ብቻ እኛ እኮ ምንም በማናቀው ነገር ላይ ህይወታችን ገብተች እየበጠበት ነው። እኛ ሁሉ ነገር እያስተካከልን ባለበት ሰዓት እንደ ድንገት ስሜት ምንድነው የምንረዳው? የንቺን ስሜት ምን መረዳት የምንችልበት ሁኔታ ላይ እኔ እናንተን ህይወት ላለመበጥበጥ ነው ሰው ካልደረሰበት። ለነገሩ እሺ እንረዳ እንረዳሽ እና ይህን ነው የምፈልግ፣ ቤኒ አንቺ ግን ሳን የመረዳት ፍላጎት አለሽ? ጀም እንረዳሽ ብላችሁ ካለ እኮ ተዘጋጀው። አሁን እስኪ ልረዳሽ እና ንገሪኝ፣ ምንድነው ተፈልግ? በቃ ታይልኝ ካሌብ እንድትይኝ ነው እኔ ፍላጎቴ። በቃ እኛ ይሄንን ልታወሪው ከሆነ እዚህ የመቆየት ፍላጎትን ማሰብም የለንም ከዚህ በላይ ምንም መቆየት አንፈልግም። ካሌብ እኔን ለምን አትረዳኝም? ከዚህ በላይ ምን እረዳሽ? አሁን እኔ እዚህ ጋር ስራ ፈትቼ ቆሜ ለማይሆን ነገር የቆምኩኝ ነው። ምንም ምንም ስድብ አይወጣም። ጥሩ ነው በቃ ትልቅ ሰው ነሽ አይደል? እንደ ትልቅ ሰው አስቢ በቃ ሴት ልጅ አይደለሽ። ለአንተም ቢሆን ለሰው ክብር የሌላትን ሴት አግብታ ያለው ከዚህ በላይ እልፍ። ከዚህ በኋላ አንቺን ማግኘት ተዋብራችሁ ሰርባችሁ ልትሄዱ ነው እኔ እጠራችሁ ያለውን ነገር በስነ ስርዓት ተስተኩሪ እኛ ምንም ያደረግነው ነገር የለም። እዚህ ነገር ያለው ታጎጅ አንቺ ተጎዳሽ። በቃ ከዚህ በኋላ ለሚፈጠረው ነገር ተጠያቂ አይደለሁኝም። አንድ እውነት በስነ ስርዓት ራሱ ተፈጥሮ ብታገኝ ማለት ነው ማንንም አታስፋሪ ማንቺ እዚህ በቃ ከዚህ በላይ በቃ ህይወታችን አትወጡ። እግዚአብሔርን ይመረኝ ነው። ሌላ ነገር እንድንገባ በቃ እያከበርንሽ ነው። ፍላጎት የለኝም። እያከበርንሽ ነው በጣም ለአንቺ ሪስፔክት አድርገን በጣም እያወራንሽ ነው። አንቺ ግን ከዚህ በኋላ አንቺን ፍላጎት የለንም። አወራለሁ እያልሽ ብዙ ብዙ ነገር። ስለዚህ ከዚህ በላይ ምንም አንፈልግም። ከህይወታችን ውጪልን በቃ እኛም ነው እሱንም ቢሆን ሀሳቡን እየሰረች ሾኔን በስነስርዓት እያዳመጠኝ አይደለም። ምንድነው ምታ ከአንቺ ጋር ያለኝ ማ ይኸው እሱ ነው በቃ ከአንቺ ጋር ያለኝ እሱ ነው። ይኸው ልሽ ያቡ ስራ እኔ አሁን ይሄ ሚስጥር አወጣለሁ፣ እንደዚህ ያደርጋለሁ እያልሽ ምታወሪያቸው ነገሮች ምንም ግራ እየገባ ነው። ስለዚህ ምንድነው ሚስጥር ምታወጭ? ስለዚህ በቃ ከህይወታችን ውጪልን። ለምን መሰልህም አላውጠው በተረጋጋ መንፈስ እሷ ማለት ነው ምተው ከቻለች እንድትሄድ ነው የሚፈጠረው እውነትና በቃ ከዚህ በኋላ የሚመጣው ነገር በጣም ከባድ ነው። በቃ አታስፈራሪ። እኛ ይኸውልሽ እንደዚህ እንድትዝጅብንም እየሰማሽ ነው እንድዝጅብንም እንድታስፈራሪ እንድተስፈራሪ አንፈልግ አይደለም እኛ ደግሞ ምንም ነገር መረዳትም አንቺንም ማግኘት ስለማንፈልግ በ ከሕይወታችን ውጭልን። ምንም የምታወጪው እውነትም ምንም የምትናገሪው ነገርም እንደሌለ አሁን ተረድቻለሁ። ስለዚህ ምንም የምታወሪው እውነት የለም ከዚህ በኋላ ከሚፈጠረው ነገር ግን በኋላ ግን ማለት ነው አንተ ፈልገህ የምታገኝ እኔ ሳልሆን አንተ በቃ ለማንኛውም ከዚህ በኋላ መቆየት አንፈልግም እ የሰው መጥፋት ግን እንደዚህ አትመኝ። ስለ እሷ ብዙ ባታወሪ ደስ ይለኛል። ስለ እሷ ብዙ ባታወሪ ደስ ይለኛል። ሲቀጥል ደግሞ ምንም የምታስፈራሪው ነገር ብታቆሚ አሪፍ ነው። ማንንም ያስፈራራት ነገር የለኝም። ሰውን የማስፈራራት አቅምም የለኝም። ነገሮች ይመስላሉ። እኛ አሁን አንቺ የሚመስፋት ፍላጎት የለንም። ታያት ስላልሻት እሷ አታየኝም ብትተወኝ ራሱ እኔ እሷን መተው የማልችለው ሰው ነኝ። ነገሮች እንድትተዋት ያስገድደዋል። በቃ ከዚህ በላይ መቆም መቆም አንፈልግም። ለማንኛውም ለነበረ ጊዜ በጣም እናመሰግናለን። ለምን እሱ እንዳዋራኝ አታየው። ከዚህ በኋላ ካሜራ ይዘሽ እንዳትጠብቂን፣ ወደ እኔም ወደ እሱም ስልክ እንዳትደውይ። የምሬ ነው። በጣም ነው የማስቀየመሽው። እሱ አይመለከትሽ። ዛሬ ማንንም ማስቀየም አልፈልግም፣ ግን አይመለከትሽ። ለማንኛውም በቃ ካሌብ ነው። አንተ ካሌብ ካሌብ ማለት እኔ ከማስበው በላይ እየሆነብኝ ነው። የሚረዳኝ ሰው እያጣሁኝ ነው። ኢቨን ካሌብ እንኳን ከኔ ጋር ስንት ዓመት ያሳልፈናል የምለው ሰው እንኳን እንደማያቀኝ የሆነ ምንም ሀሳቢ ሊረዳኝ አልቻለም። አላቅም፣ ብቻ ከጎኔ አንድም ሰው አለመኖሩ ራሱ በጣም የሚያስከፋ ነገር ነው። ብቻ በጣም ነው የሚከብደው። አብሶ እቺ ኤደን እያለች እኔ ምንም ነገር ማረግም ሆነ ያሰብኩትን ነገር ማሳካት አልቻልኩኝም። እኔ አመጣጤ ራሱ የሰውን ሕይወት የመበጥበጥ ፍላጎት ኖረኝ አይደለም። ያለውን ነገር እኔ ሲጀምር እሱ እንደዚህ ያገኘዋለው የእሱን ሕይወት በጥብጬ የሰው ትዳር አፍሼ የሰውን ሕይወት እንደዚህ ምስቅልቅሉን አውጥቼ እንትንላለሁ ብዬ ሀሳቡ አልነበረኝም። ዛሬም ደግሞ እንዳያችሁት ቅድም ተናግር ያለሁ ያለውን ነገር በተረጋጋ መንፈስ በተረጋጋ መንፈስ እንድንጨርሰው ነበረ፣ ግን ኤደን የምትባል ልጅ እያለች አልተቻለም። ይሁን ብቻ ፍርዱን ለእናንተ ትቻለው። መናገር የምፈልገውን ተናገር ያለው ከዚህ በኋላ ለሚፈጠረው ነገር ግን ተጠያቂ አይደለሁም። የምሬን ነው። በቃ ተጠያቂ አይደለሁኝም። መጥፎ ነገር ነገሮች ወደ መጥፎ ነገር ነው በቃ የሚገፋፏችሁ። አብሶ ብቻችሁን ስትሆኑ ብቻ በጣም ነው የሚከብደው። አላቅም።